ከምንም ወደ ታላቅ ህልም በቀዳሚ መልቲሚዲያ። በዚህ ፕሮግራም በዓለማችን ከምንም ተነስተው ታላላቅ ነገሮችን ለዓለማችን ያበረከቱና ህልማቸውን ያሳኩ ሰዎች ይቀርቡበታል። ከምንም ወደ ታላቅ ህልም ቀዳሚ መልቲ ሚዲያ ስለ እግር ኳስ ተነስቶ ማራዶናን አለማንሳት በጭራሽ የሚታሰብ አይደለም ምንም እንኳን ከሜዳ ውጭ ስሙ ከዕጽ ጋር ተያይዞ መነሳቱ ዝናውን ለማጠልሸት ምክንያት ቢሆንም በዓለም ዙሪያ በሚሊዮኖች የሚቆጠሩ አድናቂዎች ያሉት ተወዳጅ እግር ኳስ ተጫዋች ነበር። የኳስ ቁጥጥር ችሎታው፣ የጎል አግቢነትና የቴክኒክ ብቃቱ በእግር ኳሱ ዓለም ሲነሱና ሲታወሱ ይኖራሉ። ማራዶና በተለይ የፍጹም ቅጣት ምት ስፔሻሊስት ተብሎ ይታወቅ ነበር። ወርቃማ ልጅ የሚል ስያሜ የሚያሰጠው ይኸው ድንቅ የእግር ኳስ ችሎታውና ብቃቱ ነው። በስፖርቱ ዓለም ታሪክ ውስጥ ከታላላቅ ተጫዋቾች አንዱ ተብሎ በሰፊው የሚነገርለት ማራዶና የሃያኛው ክፍለ ዘመን ተጫዋች በሚል የተዘጋጁትን ሁለቱንም የፊፋ ሽልማቶች ተቀብሏል። ውድ የቀዳሚ መልቲሚዲያ ቻናል ተከታታዮች የእኛ ዝግጅት ዓላማ ከትንሽ ቦታ ከድህነት ተነስተው ከራሳቸው አልፈው አገራቸውን የሚያስጠሩ ሰዎች ስለሆነ ወደዚያው እንሂድ። በሙሉ ስሙ ዲያጎ አርማንዶ ማራዶና በመባል የሚታወቀው ይህ የእግር ኳስ ተጫዋች እንደ አውሮፓውያን አቆጣጠር ጥቅምት 30 ቀን በ1960 በአርጀንቲና ከቦነስ አይረስ ወጣ ብላ በምትገኝ ቪላ ፊዮሬቲ በተባለች በጣም በከፋ ድህነት በምትታወቅ በሰው ብዛት እጅግ በተጨናነቀች መንደር ውስጥ ተወለደ። ቤተሰቦች የሚኖሩት ንጹሕ ውሃ እንደ ልብ በማይገኝበት እጅግ ጠባብ ቤት ውስጥ ነበር። በዚያች ቤት ውስጥ ደግሞ በቂ ምግብ ማግኘት የሚታሰብ አልነበረም። አባቱ በጡብ ፋብሪካ ውስጥ በኋላም በጉልበት ሰራተኝነት የተሰማሩ ነበሩ። እናቱ ደግሞ ማራዶናን ጨምሮ ስምንት ልጆቿን መመገብና መንከባከብ ኃላፊነት የተጣለባት ድሃ ሴት ነበረች። ወጣቱ ዲያጎ ገና በለጋነት ዕድሜው አንዲት አሮጌ ኳስ ከአጎቱ እጅ ተቀበለ። ያቺ ኳስም ለማራዶና እጅግ ውድ ሀብቱ ነበረች። ብዙ ጊዜውንም በባዶ እግሩ በቆሻሻ ጎዳናዎች ሳይቀር ለሰዓታት መጫወት ስራዬ ብሎ ያዘው። ከእድሜ ከሚበልጡት ጋር በሚያስደንቅ ቅልጥፍናና በፈጣን እግሮቹ በመጫወት አቅሙን ይፈትሽ ነበር። ያደገው በከፋ ድህነት ውስጥ ከሚኖሩ ቤተሰቦች መካከል ቢሆንም የእግር ኳስ ፍቅር ግን ከልጅነቱ ጀምሮ አብሮት አደገ። ያ በውስጡ ይነድ የነበረው የእግር ኳስ ፍቅር ለዝናውና ለሀብቱ ምክንያት ሆነው አገሩን አርጀንቲናንም አስጠራ። ገና በስምንት ዓመት ዕድሜው ሎስ ሲቦሊታስ በመባል የሚታወቅ የታዳጊ ስፖርተኞች ቡድን ውስጥ ተቀላቀለ። በዛ ዕድሜው ያሳየው የእግር ኳስ ጥበብና ችሎታ የዕድሜ እኩዮቹን ብቻ ሳይሆን ታላላቆቹንም ያስደመም ጀመር። ገና በዚያ በለጋነት ዕድሜው የተለየ መሆኑንና እሱም ለእግር ኳስ እግር ኳስም ለእሱ እንደተፈጠሩ ማስመስከር ጀመረ። ማራዶና ገና በልጅነቱ የእግር ኳስ ተሰጦውን ለዓለም አሳይቷል። በተለይ በግራ እግሩ የሚጫወትበት መንገድ በጣም የሚያስደንቅ እና የሚያስገርም ነበር። በአስር ዓመቱ አርጀንቲኖስ ጁኒየርስ የተባለውን የወጣት ቡድን ተቀላቀለ። በ16 ዓመቱ የመጀመሪያውን ፕሮፌሽናል ጨዋታውን ተጫውቶ ብዙም ሳይቆይ የአርጀንቲና ብሔራዊ ቡድን አባል ሆነ። ማራዶና በሜዳ ላይ ባለው አስደናቂ ችሎታው፣ በፍጥነቱና ኳስን በመቆጣጠር ብቃቱ ዓለምን አስደንቋል። በተለይም የእግዚአብሔር እጅ ሃንድ ኦፍ ጋድ በመባል የሚታወቀው ጎል በእግር ኳስ ታሪክ የማይረሳ ክስተት ሆኖ አልፏል። የዓለም ዋንጫን ጨምሮ ብዙ ዋንጫዎችን ለአርጀንቲና በማስገኘት ትልቅ አስተዋጽኦ አበርክቷል። ናፖሊ የእግር ኳስን ክለብ ከተቀላቀለ በኋላም ክለቡን ወደ ላቀ ደረጃ በማድረስ ትልቅ ስም አትርፏል። ማራዶና እንደ አውሮፓውያን አቆጣጠር ኖቬምበር 25 ቀን በ2020 በ60 ዓመቱ ከዚህ ዓለም በሞት ተለየ። በመላው ዓለም የሚገኙ የእግር ኳስ ቤተሰቦችና የእግር ኳስ አፍቃሪዎች በሞቱ እጅግ አዘኑ። ማራዶና በእግር ኳስ ታሪክ ውስጥ የማይጠፋ ስም ትቶ አልፏል። መቼም ቢሆን አርጀንቲና የሚለው የአገር ስም ሲነሳ በማንም አእምሮ ውስጥ ቀድሞ የሚመጣው ማራዶና የሚለው ስም ነው። ማራዶናን ከዚያ የከፋ ድህነት ለአንዴና ለመጨረሻ ጊዜ ያወጡት በአንድ በኩል ድህነቱ፣ በሌላ በኩል የኳስ ፍቅሩ መሆኑን ዓለም ይመሰክራል። ይህ ቀዳሚ መልቲሚዲያ ነው። ቻናላችንን ላይክ፣ ሼር፣ ኮሜንት በተለይ ደግሞ በቀዳሚ መልቲሚዲያ የሚለቀቁ ይህን የመሰሉ አዝናኝና ቁም ነገር አዘል ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግዎን አይርሱ። ቀዳሚ መልቲሚዲያ